የአዲስ አበባ ከተማ ፋይናንስ ቢሮ በአዲሱ የጠቅላይ ሚኒስትር ዶክተር ዐቢይ አህመድ የመደመር መንግስት መጽሐፍ ዙሪያ ውይይት አድርጓል። በመርሃ ግብሩ በምክትል ከንቲባ ማዕረግ የፋይናንስ ቢሮ ኃላፊው አቶ አብዱል ቀድር ዴድዋን በመደመር መንግስት ዙሪያ የተደረገው ውይይትም እንደ አንድ የመንግስት ተቋም ለፋይናንሱ ዘርፍም ግንዛቤ ስለሚፈጥር ሰራተኛው ስለ መጽሐፉ ግንዛቤ እንዲኖረው ለማድረግ የተዘጋጀ ስለመሆኑ አንስተዋል። ከጊዜ ጋር ተያይዞ ያው ሁሉም ነገር በጊዜ ውስጥ ነው መፍጠን መፍጠር ይላል መፍጠን ይላል ማላቅና ዝላይ ይላል ስለዚህ እኛ ችግሮቻችንን ለመፍታት ችግሮቻችንን መድፈር ከችግሮቻችን በላይ ሆነው መገኘት ለዚህ ፈጠራ ያስፈልጋል፣ መፍጠን ይፈልጋል፣ በጣም ኤክሴል አድርጎ መፈጸም ይጠይቃል። ከዛ ውጪ ያው መፍትሄ ሀሳቦቻችንም ምን መሆን አለበት? ምክንያቱም ያው የችግር ሳይኖር ችግር መፍታት አይቻልም። በዓለም ሁኔታ ውስጥ አሁን ያለንበትን ኦብጀክቲቭሊ ቫሉዌት አድርጓል። ግን ደግሞ እንደ ሀገር ደግሞ ልንሻገር የምንችልባቸው ጸጋዎችም እንዳሉን በደንብ ያመላክታል። መጽሐፉ እንደ ሀገር ለውጥን የሚያመጣ ለትውልድ የሚሻገር መጽሐፍ ስለመሆኑም አንስተዋል። እንደ ሀገርን ከችግሩ በላይ ተሻግሮ በማየት መደመር መንግስት ፍልስፍናን በመጽሐፍ ለሁላችንም ተደራሽ ተደርጓል። እንደ ሀገራችንም ትልቅ ለውጥ ማምጣት የሚያስችል እድል ፈጥሯል። ከወዲሁም ቅድም አቅራቢም እንዳሉት የተወሰኑትን ያየን፣ የተወሰኑትን ተጠግተናል፣ ሌሎችን ደግሞ ከዚህ የሆነ ማለምና መሳካት እንደሚችል ሚያሳይ በመሆኑ እንደ አንድ የመንግስት ተቋም እና የሰራተኞቻችን በዚህ ላይ የተሻለ ግንዛቤ ቢፈጥሩ በተሻለ ሁኔታ ኃላፊነታችንና ተግባራችንን ከመወጣት አንጻር ትልቅ አበርክቶ ይኖራል በሚል እሳቤ ነው የዛሬ መድረክ ያዘጋጀነው። መጽሐፉን ሁሉም ኢትዮጵያዊ ቢያነበው ሲሉ የጠቆሙት ዶክተር ታምሩ ፈይሳ የመደመር መንግስት መጽሐፍ ክፍተትን አሻጋሪ በሆነ መልኩ የሚቀርፍ ጥንካሬዎችን በተሻለ ሁኔታ የሚያስቀጥል አዲስ እሳቤና መንገድ ይዞ የመጣ መጽሐፍ ስለመሆኑም ጠቁመዋል። መጽሐፉ እንግዲህ ለወደፊት ትልቅ ነገርን የሚያሳየን ነው። አሻጋሪ የሆኑ ሀሳቦችን ይዟል። እነዚህን አሻጋሪ የሆኑትን ሀሳቦች ደግሞ በየደረጃው ያለው አመራር አንብቦት ወደ ተግባር ካወረደው የተሻለች ኢትዮጵያን ወይ ደግሞ ከብልጽግና ማማ ላይ መድረስ አለብን ብለን ባስቀመጥ ነው መስለ ትልቅ ቦታ መድረስ እንችላለን ብዬ አስተላልፈ ነው። የመደመር መንግስት መጽሐፍ በአብሮነት ሀገርን ለማሳደግ ስንቅ የሚሆኑ ሀሳቦችን የያዘ ስለ ነገ ጠንክሮ መስራትን የሚያስተምር ስለመሆኑም የውይይቱ ተሳታፊዎች ተናግረዋል። ብዙ ለውጥ ያመጣል ብለን እናስባለን። መደመር የሚለው መጽሐፍ አሁን አራተኛው ነው። ይሄኛው ደግሞ ከግል ሰን ጀመር፣ አንደኛ አስተሳሰባችን በፊት ከነበረው እየተቀየረ መጥቷል። ምክንያቱም ባነበብ ነው ባወቅ ነው ቁጥር ምን ስህተቶች ነበሩ የሚለውን ነገር እየተማርን ነው። ሰባቱንም ቀን ይሰራል፣ 24 ሰዓት ይሰራል። አቶ ፉዘቦክስ ያስባል። በድሮ በምንሄድበት በምትፈልጊው መንገድ እየሄድሽ የተለየ ውጤት ማምጣት ስለማትቼ ለየት ያለ መንገድ ተከትሎ የተለየ ውጤት ማምጣትም ተገቢ ስለሆነና ተደራራቢና ደግሞ የተከማቸው ችግሮች አሉብን። ስለዚህ እነዚህን ችግሮች ለመፍታት ስንል የግድ ምንድለው ማድረግ ያለብን የተለየ መንገድ ተከትለን የተለየ አስተሳሰብ ይዘን መውጣት አለብን። የፖለቲካ ጉዳይ ብቻ አይደለም፣ የኢኮኖሚ ጉዳይ ብቻ አይደለም። እንደ አጠቃላይ ሰው እያንዳንዱ የኢትዮጵያ ዜጋ ከዛም በላይ ቋንቋ የሚያቅሰው ቢያነበው ለሕይወቱ የሚጠቅም ትልቅ ስንቅ የሚያስታጥቅ መጽሐፍ ነው። መጽሐፉ ለችግሮች መፍትሄን መፈለግና አሻግሮ ማየትን የሚያስተምር ፈጠራን የሚያበረታታ ለትውልዱ ነገና ዛሬን አመዛዝኑን ሊረዳ የሚያስተምር መጽሐፍ ስለመሆኑም ተነግሮለታል።